ሰበር አሳዛኝ ዜና የጽናት እናት የማይቀረው ሄደች። እኛ አለች እያልን እያልን የጽናት መከራዋ ስቃይዋ ብዝት ብሏል። ብዝት ብሎ ብቻ ሳይሆን በስቶ ተርፏል። የጽናት እናት እንደዛኔ ሰው ቁጭ ብሎ ሲሞት ወይም ደግሞ የማይንቀሳቀስ እንደ ሐውልት ነው ቀረችው። እሷስ አንዴ እንዴ ሞታለች። የሞተ ሰው እንዴ ሞቷል። የታመመ ሰው እንዴ ታሟል። ግን ሳይሞት ሳይታመም የሚታመመውም የሚሞተውም በቁም ያለ ሰው ነው። እና አሁን የጽናት ፈተና ምን ይሁን ምን ሲሻላት ምን ሲመጣላት ይሁን ይሄንንስ፣ በአሁኑ ሰዓት እንዲህ ነው የምትወጣው ያለችበት እጅግ በጣም አሳዛኝና አስከፊ ነው ሁኔታ ነው አላችሁ። የሰውን ነድቃለሁ ብላ ያው ራሷን አጣቸው። አንዳንዴ የሰውን ነገር መስገብገብ መጨረሻውን ይሄ ነው ትዝታ፣ ወይ ራሷ አልሆነች ወይም ደግሞ እነዚህ ሰዎች በዚህ ማጥ ውስጥ ከታ እሷም ያሰበችውን ሳትበላ እበላለሁ ብላ ተበላች። ይሄ ነው እንግዲህ የክፋት የተንኮል መጨረሻ ጥጉ ይሄ ነው፣ ወይ እነሷ አላስቀረች፣ ወይ ራሷም አላደረሳት። አቶናሆ በራሱ ያልሆነ ነገር ይጎረራል። ያንተም መጨረሻ ልክ ልጅህን እንዳለው መጨረሻ ቅርብ ነው። ምክንያቱም ምንም ያለፋህበት ያልደከምክበትን በቃ ቤቴ መጥቷል ብቻ ብለህ አሁን ከነሱ ፍ ከነከረባው በእንደዚህ አይነት ሁኔታ ሆናል። ነገር ግን የትዝታን እጣ ፋንታ እንደማይደርስህ እጅግ በጣም ምንም ጥርጥር የለውም። እውነት ለመናገር ጽናት ሲጨንቃድ ስራ እንዲቀጥራት ብትሄድ ጭራሽ ድርጅት ስታስተዳድር ነበረች ሴትዮ የጽዳት ካልሆነ አልቀጥረሽም ብሎ አባረራት። መጨረሻን የሰውዬ ልክ እንድትስጠ እንደሚሆን ባለሙሉ ተስፋ ነኝ። ትዝታም እንደሞተች ቢነግረው ምንም ሆኖ አልታየውም፣ ልጁ ማለት ነው። ሰላም ሪኩ ላይ በረካቱ ሰላም ጤና ይስጥ ለኝ ወደነ ተከበራችሁ፣ ክብረት ነክረነቻለን። ሚሰዎች እንዴት ያላችሁ በሰላማችሁ ይዘችሁ ነበር። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ እስከ መጨረሻው አብራችሁ ወይም በጉድ ስንጠብቀው የነበረው ያው የጽናት እናት ሞታች ወይ በህይወት አለች የሚለውን የሁላችንም ጥርጥር ነበር። አለች የሚል ተስፋ የሁላችን ነው ነበረ። ነገር ግን ይህለችም እንደዛው ቁጭ ባለችበት ወደ ማይቀረው ሄዳለች ማለት ነው። እንግዲህ የልጇን አባት ትዝታን ወይም ደግሞ ፍቅሩን ያቱ ግንባሯ ነው እንጂ ግንባሯ ግንባሯ በጠይት ግን፣ እኔ የሰው መሞት አያሳዝነኝም፣ ምክንያቱም የእጇ ነው ያገኘችው። ግን እነዚህ ሰዎችን በጨለማ ውስጥ አስገብታ ሰውየውም ጤናው እንዳይኖረው ንብረታቸው፣ ይሄን ሁሉ ካደረገች በኋላ መሄዷ ነው። ባይሆን እንደዚህ ቁጭ ብላ ነፍሷን እያየ ወይም ደግሞ ነፍሷን እያለ ሰዓት ሞት ይህን ንብረት ወደ እነሱ አሁኑም ግን እንትን ነው ማለት በቢንትን ካለው ለከው ርቀቱ አልተፈረመም። እኔ የተፈረመ መስሎኝ ነበረ። ዛሬም ደብዳቤው እየፈለገው ነበረ፣ ነገር ግን አላገኘውም። ይሁን ግን ጽናት ደረሰችበት። ጽናት አባቷን ብዙ ብር ይፈልጋል የህክምና እሱን ተውና፣ ቤቱ ላይ የሚቀመስ የሚላስ ነገር የለም። መድኃኒት ሲወስድ ራሱ የሚበላው ምግብ የለም። የህክምናው ይቅርና ስራ መስራት ትፈልጋለች። ስራ ግን አላገኘችም። ልክ ጓደኛዋ እንዳለቻትም ስራ ቢገኝስ ሙሉ ቀን ይሄን አባተሽ የማንትታሽ ሆነው የምትሄጂ የሚል ጥያቄ አቀባ ነበረ። የግማሽ ቀን ስራ ቢገኝ አይደለም፣ የግማሽ ቀን የሙሉ ቀንም ስራ ጠፍቷል በአሁኑ ሰዓት። ነገር ግን እኔ እጅግ በጣም የምታሳዝናኝ እቺ ጽናት ነች። ብሩኬ ከአባቱ ጋር ወደ ውጭ ሄደዋል። ምክንያቱም እንዴት ነው የሚቀመጠው? እኔ የፈራሁት የነበረው የሰውዬው እነዚህ ሲሞት ወይም ደግሞ መሞቷን ሲሰማ የሆን ነገር ይሆናል ብዬ ነበረ። ጋሽ ግርማ ግን ደስታውም አልቻለውም። የሚያሳቀቅም ነገር የለም፣ ከዚህ በኋላ እንደፈለግን መኖር እንችላለን። ነገር ግን የአንቺ ሸክም ሆኛለሁ አለ። እሷም በፍጹም የእኔ ሸክም አይደለም፣ አንተ መኖርህ እኔ ደስታዬ ነው ያለ አንተ ምንም ነኛለች። አልቅሳ አልቅሳ ወደ እሱ ስትሄድ ምንም እንዳልሆነ ሰው አይኗን አሻሽታ እንባዋን አብሳ እንደ ጥሩ ትቀርባለች። ያው አባት አደል፣ ልጁ ሁሌም ከሱ ጋር ስለምትኖር ያቃታል። ምን ሆነሻል? ምንም አልኮርኩኝ። ሰሞኑን ጥሩ አይደለሽም ብለትም። ልትነግረው አልነበረም ለቀብር ስትሄድ ጓደኛዋ እንደሞተች የክላስ ጓደኛ እንደሞተች ነው ነገረችው። ስትመጣም ሁኔታዋ ሲያይ ያው ያቃል፣ ቃል ውስጡ ይነግረዋል። ብሌንም ምርጭ ጓደኛ ያለቻት አላስነቃችም። የያዘው ልቀቁኝ ስትንዋለችው ምንም አልሆነችም አለችው። ግን ምንም ይሁን ምን ውስጧ ጥሩ እንዳልሆነ ያለው የላዩ እንትን ሆነ ይናገራል፣ ፊትዋ ማለት ነው እና እሱ ፊት አመሳስላ ብትቀርብም እሱ ግን ያውቃል። ባቢ ደግሞ በቅርብ ጊዜ ተገኘ ምርጥ ጓደኛ ነው ስለሚያቅ ያው ያለው ነገር አባቱ ላይ ብር ለምኖ የነሱ ነው ያመጣላቸው፣ እና የሚበላም ነገር እኔ ደግሞ ሌላ ቦታ ስትሄድ እሱ ነው የሚጠብቅላት። እግሮስ ያሽላት አይዞ ትድናለ ጋሽ ግርማ እያለ እግርህን እኮ ላሽ። አንዳንዴ እንደዚህ ማሸት ጥሩ ነው፣ ምክንያቱም እንዲንቀሳቀስ ያደርግሃል፣ እያለ ልክ እንደ ልጁ መንከባከብ ጀመረ። ጋሽ ግርማም በጣም ተደነቀ። ጽኑዬ፣ ይሄን ልጅ ኬት ነው አገኘሽው? መቼ ነው አገኘሽው? ስለት በቅርብ ነው፣ ግን ራሱ ይንገርህ አለችው። ከሽግር መማረሳምና እሷ ቀብር ከሄደች በኋላ ባቢ ሲመጣ ጠየቀው፣ ከጽኑ መቼ ነው ተገኘችት? እንዲህ ነው ብሎ እሱም ደግሞ አላቅማማም። እውነታው ያያችው የሆነ ውሸት ከሌላ እንደ ውሸት ሲኖር ነው የሆነ ደብደብ ደብደብ ያደርገው እና ቅርብ ነው የሆነ ሰው ፈልጋ ተገኛኘናለን። ማን ፈልጋ? እናሁም ተስፋዬ ስትፈልግ እኔን አገኘን በቅርብ ነው እንዴ? አዎ፣ በቅርብ ነው። ስለዚህ የተገናኙት በቅርብ ነው ማለት ነው። በቅርብ ጊዜ የጓደኝነታቸው እጅግ በጣም የጸና ነው እና የእሷ ላይ ያለውን ፈተና፣ ያለፈውን ፈተና ደግሞ ያው ብሌን ነግረዋለች የባቢ ከዛ በኋላ ራሱ በጣም ነው የያዘነው። ግን እኔ የገረመኝት ከሁሉም ነገር ፖሊስ ጠባብ አመልክታቸው እንዲ እንዲ የነገረችው ነገር አንድ ሰው ብሎን ያደርገዋል ወይ፣ ምንም አንቺ ነሽ የገደልሽው ምናምን ብሎ ይይዘኛል የሚል እንትን ይኖረው ነበር ሰው። ነገር ግን ይሄ ነገር ምን መሳት አቅማማ ፖሊስ ነገረችው። ጎበዝ ነች። በአቢም እንዲሁም ደግሞ ብሌንም ጓደኛ እንደ ምስክር ነው የሄዱት እና ያለው ነገር ፖሊስ ከተናገረችው በኋላ አባቷም እንዳይጠይቁት የምርመራ ብለው ይሄ ነገር በፍጹም እንዳይሰማ ከሰማ ደግሞ ግፊት ስላለበት በቃ በጣም ትቸግራ ነው። ነገረችውና ፖሊሱም ተሰማምቷል። ስንጠራሽ ትመጭ ያለች ደስ ይላል። አባቷ ያላትን እንትን ግን፣ ይሄን ቀን አልፎ ደግሞ እርግጠኛ ነኝ የተሻለ ቀን እንደሚመጣ፣ ድርጅታቸውም በእጃቸው እንደሚያስገቡ ይሄን ያልተፈረመበት ወረቀት በእርግጠኝነት ባቢ ያገኘዋል። ግን ዛሬ ጽናትና እሱን ቢሮ ላይ ፊት ለፊት ሲጋጭ ሆኔ ደነገጥኩ። አይደለም እነሱ ግን ምን አመጣ ልትለው ይሆን ይሁን፣ ቢሮ እንዴት አወቅከው ልትለው ይሁን፣ የሰውየው ልጅ መሆኑ ውስታቂ ይሁን አይዶ እንዴት እንደሚሆን ግን፣ ሰውየው እጅግ በጣም በቅርብ ቀን ወረቀቱ ይሰረቃል ብዬ አስበለኝ። እሱም ደግሞ በባቢ ማለት ነው ባቢ ሰርቆ የጽናት የሚሰጠ ይመስለኛል። ግን ያም ሆነ ጽናት እጅግ በጣም ታሳዝናለች። በርቺ እንግዲህ ፈተናው ብዙ ነው። ልሻለሁ።